መስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሰላሳ አራት የኢሞር ልጅ ዲናን እንዳስነወራት። ለያዕቆብ የተወለደች የለያ ልጅ ዲናም የዚያን ሀገር ሴቶች ልጆች ለማየት ወጣች። ሀገሩ አለቃ የኤዊያዊ ሰው የኢሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቡናውን በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናዊቱም ወደዳት፣ ልቧን ደስ በሚያሰኛት ነገር ተናገራት። ሴኬም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገሩ። ያዕቆብ ልጆን ዲናን የኢሞር ልጅ እንዳስነወራት ሰማ። ሊማን ልጆቹንም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብ ልጆች እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞር የሚነግረው ዘንድ ወደ ያዕቆብ መጣ። ያለ ያዕቆብ ልጆችም ከምድረ በዳ መጡ። ይህንንም በሰሙ ጊዜ ፈጽሞ ወደነገጡ። የያዕቆብ ልጅ በመተኛቱ በእስራኤል ላይ ሐፍረትን ስላደረገ አዘኑ። እጅግም ተቆጡ። እንዲህም አይደረግምና የሞርንም እንዲህ ብሎ ነገራቸው ልጅ ሴኬም ልጃችሁን ወዷታና ሚስት እንድትሆነው እርሷን ስጡት። ጋብቾችንም ሁን ሁኑ ሴቶች ልጆቻችሁን ስጡ፣ እናንተ የኛ ሴቶች ልጆች ለልጆቻችሁ ውሰዱ፣ ከእኛም ጋርም ተቀመጡ። ምድራችንን በፊታችሁ ሰፊናት ኑሩባት፣ ነግዱን፣ ግዟትም። ሴኬም አባቷ ከአባቷ ና ወንድሞቻቸውን እንዲያለ በፊታችሁ ሞገስን በአገኝ የምትሉትን ሁሉ አስመጣለሁ ለብዙ ማጫ አምጣ በሉኝ በምትጠይቁኝም መጠን እሰጣሉ ይችን ብላቴና ግን ሚስት ትሆነኝ ዘንድ ስጡኝ። ያቆም ልጆችና ለሴኬም ለአባቱ ኤሞር በተንኮል መለሱ እህታቸውን ዲናን አስነጉረታል ና የዲና ወንድሞች ስምዖን ና ሌዊ ምን ያላቸው እህታችንን ላልተገረዘ ስለው መስጠት ይህን ነገር እናደርግ ዘንድ አይቻለንም፣ ይህ ነበር ይሆንብናል። እናንተም እንደኛ ወንዶቻችሁን ሁሉ ብትገርዙ፣ በዚህ ብቻ እንመልስላችኋለሁ እናንተም ከእናንተ ጋር መሆን እንኖራለን ሴቶች ልጆቻችንም እንሰጣቸዋለን የእናንተ ሴቶች ልጆች ለሚስትነት እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛንም ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራችሁ ኤሞርንና የኤሞር ልጅ ሴኬምን ደስ አሰኛቸው። ብላቴናውም ይህንን ነገር ያደርግ ዘንድ አልዘገየም። ያዕቆብ ልጅ

እንምሰላቸው አንድ ወገንም እንደንሆን፣ እነርሱ ግን እንደሚገረዙ ወንዶቻችን ሁሉ እንገርዛ ለመንጋቸውንም የጋማ ከብቶቻቸውንም ገንዘባቸውንም ሁሉ በእኛም አይደሉም። ነገር ግን በዚህ ብቻ ከመለ ከመሰልናቸው ከእኛ ጋር ይቀመጣሉ በከተማይቱ በር በሚገቡ ሁሉ የሞርና ልጁን ሴኬም ሻሉ ወንዶችንም ሁሉ የሰውነታቸውን ሸለፈት ተገረዙ። የዲና ወንድሞች በቀል እንዲህም ሆነ። በሶስተኛው ቀን እጅግ ቆስለው ሳሉ ሁለቱ የያዕቆብ ልጆች የዲና ወንድሞች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ተደፋፍረም ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። የሞር ልጁን ሴኬምን በሰይፍ ገደሉ። እህታቸውንም ዲና ከሴኬም ቤት ይዘው ወጡ። የያዕቆብ ልጆች ወደ ሞቱት ገብተው እህታቸውን ዲናን ያስነውሩባትን ከተማይቱን ዘረፉ። ላሞቻቸውንም፣ በጎቻቸውንም፣ አህዮቻቸውንም ቤታቸውን በሜዳም በከተማም ያለውን ወሰዱ። ሎሌዎቻቸውንና ሚስቶቻቸውንም ከቤታቸው ቁሳቁስ ሁሉ ማረኩ። በቤትና በከተማ ያለውን ሙሉ ዘረፉ። ያውቀው ስሞና ሌዊን እንዲ አላቸው፣ ክፉ አደረጋችሁ ብኝ። በዚህ ሀገር በሚኖሩ በከናና በፌሬዛውያንን ሰዎች አስጠላችሁኝ። እኔ በቁጥር ጥቂት ነኝ፣ እነርሱ ግን በእኔ ላይ ሰበሰቡና ይወጉኛል። እኔም ቤቴም እንጠፋለን። እነርሱም እህታችንን አመንዝራ አድርገው ለምን አዋረዷት አሉት።